ሰላሙ አለይኩም አርህማቱላሁ በረከት። ውድ እናት የከፈራችሁ የመገቤትዎቻነ ቤተሰቦች እንዴት ናችሁ? ይለኝ አልሐምዱሊላህ። አሉ ሰላም ከኔ እንሻ አላህ። እንግዲህ ያው የመዳም ሸፍናዬ በነገራችን ላይ ቀለል ያለች የአረቦች ክብደ ነው ይሉት፣ ክብደ ና በእኛ ደግሞ ምንድን ነው የሚባለው? ልብ ነው፣ ኩላሊት፣ ኩላሊት ብቻ እንደዛ ነገር ጉበት አለው አላልኩም። የእሱን ሰራ አሰራን ነው የማሳያችሁ። ይሄ አሁን እንትን ነው ይሄ ምንድን ነው? ሞራ ነው የሚባለው። በእኛ ሞራ ነጭ ስጋ ማለት ነው። በእነሱ ደግሞ ሻ ሚልታል። ያው እንደምታዩትም አላደረግኩበትም። ራሱ ሻ ነ ነው። እንደዚህ አይነት ስንትን ይወጣው ማን ነው ዘይት ይወጣው ማለት ነው። ዘይት የማያስፈልግም የራሱ ነገር አለው። አንዳንድ ነገሮች ስንሰራ ብዙ ጊዜ ነው የምሰራበት ቤት ተጠቅመውታል ያው ዘይት ምናምን ሳንጨምር ብቻውን ማለት ነው ያው ለጤና ወንዶም ለወፍረት ጡር አይደለም ይባላል አይመከርም ያው ብዙ ጊዜ ሳይሆን አልፎ አልፎ እንግዲህ አይከፋም ማለት ነው እንዴት ነው እንዴት ነው በጣም ቀላል ነው

ያው እንደምታዩት ትንሽ ሽታው ኃይል ስላለው በደንብ ህዝ እንዴት እንድልና ምንም አይነት ሽታ እንዳይኖረው ምንድና ያደረግኩበት የዘፈዘፍኩበት ማለት ነው፣ ኸል ሎሚ፣ ጨው፣ ከዛ አንተን የተፈጨ ቁርንፍድ፣ የተፈጨ ቁርንፍድ። ለማንኛውም ለዶሮ፣ ለስጋ፣ ለእንደዚህ አይነት በአጠቃላይ ለስጋ ነክ ነገሮች ሽታ እንዳይኖራ ፎት ስጋ ነክ ነገሮች ሽታ እንዳይኖራቸው ከፈለጋችሁ በዚህ ዝብዝፍ አድርጉት። ቆንጆ ነው። በቃ ጸድት ያደርገዋል ማለት ነው። በዚህ ዝብዝፍ ቢያንስ አንድ ሀያ ኦር ሰላሳ ደቂቃዎች አሉ ለጠብና ተመልሽ ይመጣሉ። እንግዲህ እንደዛ አርገን ቆንጆ አድርገን አሰራሩ የእኛና የአረቦች ይለያያል። በመሰረቱ እኛ ሀገር ሁለት ነው። በመሰረቱ እንደዚህ የሚሰራ ጨጓራው ምናምን ተጨምሮ መጀመሪያ እኛ ሀገር የሚሰራ ውሃው ምጥጥ እስከሚያደርግ ድረስ እንትን ተብሎ መጨረሻ ላይ ነው ሽ ትናት ምናምን ቃሪያ ጨመረ ሁ ያው፣ እንግዲህ የነ መዳም ጠሪቅ እንዲህ ነው።

ብቻት እንግዲህ በዚህ መልኩ ጨርሰናል። ያው ትንሽ ናት ለባልና ለሚስት ስለሆነ ትንሽ ነች። መጨረሻ ላይ ያው በጣም ትንሽ ሌሞ ቀሳ ይበዛ ቤት የሚሹ እያቸው እኛ ቤት ምግብ ለየብቻ ነው የምንሰራው ለባልና ለሚስቶች ለብቻ ካሪያ እሱ ነው ማለት ነው። እንግዲህ የኩታራዎቹ ነው ማለት ይሄ ያው እንግዲህ ቅቀላ ነው። ሁልጊዜ እኛ ቤት ቅቀላው ወደኋላ አንልም። ያው ድረሃም ዝምብላት አትገኝም እና ፍሽሩ ኢንሻአላህ እንግዲህ፣ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አባታችሁ